ንገርኝ እህቴ፣ በትዳርሽ ደስተኛ አይደለሽም። ለነገሩ ያስታውቃል። ምንም ባልና ሚስት እኮ አትመስሉም። ነገሮች አንተ እንደምታስባቸው አይደለም ወንድሜ። እስኪ ንገሪኝ፣ ምንድን ነው በሁለታችሁ መሀል ያለው? ባል ነገር ይሻላል። ይሄ ለሰው የሚነገር ጉድ አይደለም። ሰለሙን ጉድ ነው የምታወሪው? ፍርቱ ችግር አለ እንዴ? አዎ ትልቅ ችግር አለው። እንዴ ያቺ እዚህ ቤት ያለችው ልጅ ማለት፣ ብሬቱ? ቤሪ ማለትሽ ነው እኮ የታዲዮ ዘመድ። ይሄን ስነግር በጣም አዝናለሁ፣ ግን ዘመዱ አይደለችም ምን እና፣ ዘመዱ ካልሆነች ምኑ ናት? ውሽማ ማለት ምን? በዲማው ጊዮርጊስ ውሽማው ማለት ምን ማለት ነው? እየቀለድሽ መሆን አለበት። በቃ ይሄው አሁን እውነቱን አወቅክ አይደል? ስለዚህ ከዚህ መሄድ አለብክ? እኔም ደግሞ ከዚህ በኋላ እዚህ ቤት ውስጥ አልቆይም። አልገባኝም። ቆይ ለኛ አግብቻለሁ ብለሽን አልነበር እንዴ? በርግጥ ተጋብተን ነበር እና በላይሽ ላይ ነበረ ቤሪን የምትባል ልጅ ያመጣ። እባክህ ወንድሜ፣ ስለፈጣሪ ብለህ ይህን ጉድ ለአባዬ እንዳትናገር እባክህ። ወይኔ ሸንቁጤ፣ በዘሬ እንደዚህ አይነት ውርደት አይቼም አላውቅም። ለካ ቅምጡ ስለነበረች ነው ቤቱን በአንድ እግሩ ካላቆምኩ ያለችው እና ከዚህ በላይ ጥቃት አለ? ንግር እንጂ ቢሪ የስራሽ ምስጥች ደህና ነች? ጊቤሉሰር ሸደ ደህና ነኝ። ቆየ ኔ እውነት ነው ሰው ገድልሃል? አዎ ማማ፣ ከዛውም አንድ ወንድሜ ልጆትን በፖሊስ ላስይዘው ፈልጌ ነበር ግን ማማ አልቻልኩም። ልጆቱ ከነፍሴ በላይ ነው የማፈቅረው። እባክህ እውነቱን ንገረኝ። እየቀለዳችሁብኝ አይደለም አይደል? እንዴት እንቀለዳለን በዚህ ጉዳይ። የቤሄሬ የወንድም ቤት መምጣቱን አላውቅም ነበር። ቤቱ ስገባ ግራቀኝ እያለ እያማታረቃ ሲፈልግ ነበር። ሌባ መሰለኝም ሳያስበው ድንገት ከኋላ በዱላ ጭንቅል እን እንዴ መቼም የዚህ ቤት ጉድ አያልቅም። አጀሬት ለካ ይቺን ተማምነሽ ነበር ሽቅብ ካልሸና ያልሽው። ለማንኛውም ተይዘሻል። ከኔ ከጠባ ልጅ ከጠቡ የሚያመልጥ አንዳችም ወሬ የለም። ቢንጋው እሚያውን ደህና ነሽ? ደህና ነኝ። የሰማሁት መርዶ በጣም ረብሾኝ ነው። ደህና ነኝ። እኔ የምልህ ግን ይሄ ነገር ቀልድ አይደለም አይደል? ምኑ ነው ቀልድ? ምኑ ነው ቀልድ? የወንድሜ ሞት ነው ቀልድ? ልጆት እኮ ነው ወንድሜ ገል ጣለው። አሁን ሳስቡት እኔ በወንድሜ ሞት በቀልድ የሚመስል ቆይይይ፣ ሬሳውን ወስደው ሲቀርቡት ማለቴ፣ አንተ አልነበርክም? አይገርምም። ይሄን ጥያቄ ባይጠይቋት ኖሩ እኔ ራሴ ነበርኩኝ በሩን በእርግዴ ገብቼ የምጠይቃት እስኪ ለማንኛውም ወደ መልሱ እንሂድ እስኪ ምን ለማለት ፈልገው ነው ሆን ብዬ ይንስራ የጠነሰስኩት ነው እንደ የሚመስሉት የዚያን ያህል አውሬ መሰልኩት እንዴ እኔ ቆይን የምለው እስከ ዛሬ ያልኖረ ወንድምሽ አሁን ከየት መጣ ስደኔ ቆየሁ ብላለች ማባክሽን እንዴ እኔ ራሴ ነፍስ መውጣት ምናረግጫ በቃማ ልጁን ገድየዋለው። ተዋቸው። ታዲስ ሌባ ናት ብለው ነው አይደለ ከሰሱኝ። ተዋቸው። ለምን ፖሊስ አልጠራም? እባክሽን፣ እንደሷ አታድርጊ። ምን ላድርግ ብለሽ ነው? ነገሩ ሁሉ እኮ ግራ ግብት ቢለኝ ነው። ወንድሜን የቀበሩት ቦታ ልጆቹ ያውቃሉ። ከፈለጉ ሬሳውን አውጥተው ማየት ይችላሉ። አያስፈልግም። እኔ ራሴ ነኝ ያረጋገጥኩት። በቃ ልጁ ሞቷ አለ እኔ የወንድሜ ሀዘን ላይ ያለው እርሶ ደግሞ ሌላ ሐዘን አይጨምሩ እና ልጄ ነፍሰ ገዳይ ሆኗል። እባክሽ እባክሽ እባክሽ መሄድ ይህን ቃል አጠገብ ያበብኝ ወንድሜን በጣም እወደዋለሁ። አንድ ያለኝ ብቸኛ ወንድሜ ነው። በእርግጥ ማታ ለፖሊስ ደውዬ አዲን ላሳስረው ፈልጌ ነበር። እባክሽን እባክሽን፣ ይሄንን አታድርጊ። ለእኔም እኮ ታዲያ አንድና ብቸኛ ልጅ እኮ ነው። እኔ በጣም ስለማፈቅረው ታዲያ ምንም ያላደረኩት ለእርስዎ ግን እማረባ ከንቱ ሰው ነኝ አይደል? አይደል ከንቱ ባልሆንማ እንደዚህ አያንቆሽሽኝም ነበር። ሆነ እንደ አሁን እዚህ ቤት ነገሮች ተቀይረዋል፣ ወይ ደግሞ ይቀየራሉ። መቼም ልጅም በዚህ አታስፈራሪውም አይደል? ልጆትን ላለማጣት መስሎኝ ይህንን መስዋዕትነት እየከፈልኩ ያለሁት። አታረጊውም፣ ቤሪ። ገና ምን ማድረግ ጀመርኩ ይሰሙኛል፣ እዚህ ቤት ውስጥ እርሱ እያሉት ሳይሆን እኔ ያልኩት ነው የሚፈጸሙሽ። እርግጠኛ ነኝ የመጀመሪያ እርምጃዋ። እረ ምን እርምጃዋ? መጀመሪያ እኔ ራሴ ላይ ነው የምትረማመድብኝ። ለማንኛውም አግኝቼሻለሁ፣ እኔ ራሴ እረማመድብሻለሁ። እረ የምመረማመድ እንዲሁም ጭንቅላትሽ ላይ እሮጥብሻለሁ። ሶሪ ብሬ ሸንቁዬ ተይ ተይ ተይ ጠባለች። አንድም የተቀየምኩት አንቺን ነው እንዴ? ደሞ ምን አጉድዬ? ብክ ሆን ታውቂ ነበር አይደል? እያወቅሽ ግን ዝም አልሽ። ቆይ አልገባኝም። ምን ሰምተህ ነው? ብቻ የጋሼን ጉድ እንዳይሆን እጨፈልቀዋለሁ። በክብሬ ሲመጡብኝ፣ እንዴት እንደምጨፈልቀው አሳየዋለሁ። ጨፈልቀዋለሁ እሱ ነች ገረመሽ እደፈጠጠዋለሁ ቆይ አልገባኝም ሸንቁጌ ስለምን መጨፍለቅና መደፍጠጥ ነው የምታወራው እያቺ ደግሞ ማናት ብሪቱ እሷ በደንብ መደፍጠጥ እና መጨፍለቅ አለባት እህቴ ላይ እንደዚህ አይነት በደል ፈጽማችሁ ጭራሽ ልታላግጪብኝ ነው ተው እንጂ ሸንቁጤ ለይተህ ደፍጥጥ ማለት ለይተህ ጨፍልቅ እንደ እባክህ ሸንቁዬ እኔ ወሬ ከመሀል ሲጀመር ምንም አይገባኝም። እስኪ ዳሩ ጣና ከዳሩ ጀምረህ ንገረኝ እስኪ ያለው ነገር በደንብ አስረዳኝ ሸንቁዬ በደንብ። ተይ እንጂ ጠባለች። ያልገባሽ እንኳን አትምሳይ፣ ያልገባሽ አትምሳይ። አንቺ እንኳን የተሻሽ ሰውነሽ ብዬ አስብ ነበረ። ፍርቱና ናት የነገረችው። እኔማ እህቴ ቤት የመጣው መስሎኝ ነበረ። ለካስ ነገሩ ወዲህ ነው ወዴት

በዚህ ቤት ምን እየተካሄደ ነው? ይሄው ተደፍጣጡ ልክ በሰዓቱ ከተፍ። አንቺ እርኩስ አንቺ ሻ የእህቴን ባል ምታማግጪው በህግ አምላክ! ይልቅ ብሪቱ፣ ህጉን ተይውና ወደ ፈጣሪች ብትማፀኝ ይሻልሻል። ዛሬ መደፍጣትሽ መጨፈቅሽ ነው። አንቺ ራሱ ሴት ነሽ፣ እንዴት እህቴ ላይ እንደዚህ አይነት ግፍ ትሰሪያለሽ እንዴ? ታዲ ንገረው እንጂ፣ ለምንድን ነው ዝም የምትለው? እኔ ምን ልበለው እኮ ድጋሚ እንዲለው ነው የሚለው። አንቺ አፍዬ ዝግ ብዬሻለሽ። ለነገሩ አንቺ ምን አጠፋሽ እኮ፣ እህቴ ላይ ሴት ይዞ የመጣው ይሄ ሴሰኝ አይደል? እሱንም ቢሆን እንዳትነቀው እሺ? አለበዚያ እኔ ሆዴ ባሰኝ ሰው ነኝ ውኡ ብዬ ነው የምጮኸው። አረባክሽ አረባክሽ፣ እንዴ ሆዴ ባሰው ሰው ወደ ውስጥ ወደ ሆድ ውስጥ ነው የሚጮኸው እንዴ። ብሔራዊ ነቷ ነው ምንድን ነው እንደዚህ የምትሆነው? በስራስ ቁጭ ብለህ አታውራም እንዴ? እህቴን እንደ አባትም እንደ እናትም ሆኜ ነበር ያሳደግኳት። ሁሌም ቢሆን ለእሷ ጥሩ ሕይወት ነበር የምመኘላት። ወይኔሽ እንቁጤ እህቴ፣ እዚህ ጥሩ ሕይወት የምትመራ መስሎ ነበር። ዋሽታለች ሁሉንም ቤተሰባን ዋሽታለች። ፍርቱና እዚህ ቤት ውስጥ ሰራተኛ ብቻ ናት፣ እየሰማይ ነው? ፍርቱና እዚህ ቤት ውስጥ ገረድ ብቻ ናት። ገባ? ወይኔች ቤሪ፣ ቆይ ምን ልትሆን ነው? ልትመታ? እንዲሁም አንድ ነገር ልንገርህ፣ ከዚህ ቤት ውልቅ ብለህ እንድትወጣ ፈልጋለሁ። በደንብ ሰማይ እንድትወጣ ፈልጋለሁ። ሲጀመር እሱ ምንም አያገባውም። ከዚህ በኋላ ቤቱ የኔ ነው። የኔ ቢሪ፣ አንቺም ሰምተሻላል። አይኔን ኦፕሬሽን ስለሆንኩኝ ጆሮዬ ምንም አይሰማም። ለነገሩ ማማመተው ያባረሩሻል። እንደ ቤት እኮ የማንም ኮተታ መሰብሰብ የሆነ ለካቴ ከነዚህ አይነት ሰው ነበረ ስትኖር የነበረው። ሸንቁዬ፣ አየህልኝ አይደል ጉዲ? ይህ ጉድ ከእንደዚህ አይነት ሰዎች ጋር ነው እንግዲህ የምንኖረው፣ ሸንቁዬ። ጉድ ለማንኛውም ሸንቁ እንዲመቀላሉ ጅን እንዳሰጠች ከዚህ በኋላ ምን መፍጠር ይችላለሁ ብለሽ ነው? እና ልጅቷን እንዳግዳን አርጎ አኝኮ ሲተፋ ዝም ልትል ነው ማለት? ልትላቸው ልትላት ነው ሸምቁዬ። ታዲዩስ እውነት ከፍርቱና ነው ፍቅር የያዘው፣ እና ይህችን እዚህ ለምን ይዟት መጣ? ይህ እንኳን መቼም ካፌ የማይወጣ ሚስጥር ነው። ምንነት ሚስጥር አይነቱን ከነገርኩማ፣ ማ ምኑ ሚስጥር ሆነ። ድሮም አንቺን ሰው ብዬ ማውራት ምን ምን ምን ምን ሻንጉ፣ እስካሁን ያልከኝን ድጋሚ ድጋማ ኖ፣ ሻንጉ፣ ድሮም ወንዶች የምትፈልጉትን ነገር ካገኛችሁ በኋላ እንደዚህ ነው የምትሉት። አቁፈሎ ሻንጉ፣ አንተም አንተም እንደዚህ ልትቀየር። ጆሮ ከሚያደማ ወሬ ውጪ ከአንቺ ምን አገኘው? ለነገሩ እዚህ ቤት ያላችሁት በሙሉ አንድ ናችሁ። ቆይ እኮ እኔ ግራ የሚገባኝ እንደዚህ እየተበሰጫጨ እንዴት ነው የማይከሳው? ብስጭት ያወፍራል እንደ ይማል አለልኝም። በቃ ሁሉም ወንዶች በምክንያት ነው የሚለቁኝ። በቃ ጠቡ፣ እራስሽን ተቆጣጠሪ። ዋጩ ይቅርታ ታላ ተናግሬ ያስከፋዎች መሰለኝ። በቃ እኔ ከዚህ በኋላ የዚህ ቤተሰብ ችግር መሆን አልፈልግም። የዚህ ቤተሰብ ችግር እንደዚህ በቀላል ያልቃል ብለሽ ነው? ሸንቁጤ ታዲያ ላይ እጁን እንዳነሳ ሰምቻለሁ። እና ደግሞ በፍጥነት ከዚህ እንዴት ነግረዋለሁ። ነገሩ ሁሉ እንዳይሆን ሆኗል። ልጄ፣ ምንድን ነው እሱ አለም? እዚህ ደግሞ የምትሰራች እኔ ነው ማን ወይኔንም ሊሆን ይችላል ይተው እንጂ ማማ መቼም እኔ እርስዎን እንደዚህ እንደማልሎት በደንብ ያውቃሉ ቆይ ይሄ ሁሉ ለውጥ ባንዴ ምንድን ነው ታዲን ምን ብለሽ ሆኖ በአንድ ጊዜ እንደዚህ ሊከረበት የቻለው ታዲ አልነገረሽም እንዴ አሁን እኮ ሁሉም ሰው ወደ ቦታው ተመልሷል አንቺ የት ነበረ ቦታሽ ኩሽና በእርግጥ ላባረረሽ ፈልጌ ነበር ግን ደግሞ ታዲያ ምን ያህል እንደሚያፈቅር ለማወቅ አንቺ እንድትወጪ አልፈለግኩም። ለዛ ነው ሰራተኛ የሆነች እንድትቀጥል የፈለግኩት። ቆይ እንደዚህ ስትናገር ለምንድን ነው ዝም የምትይውት? አለም ቃል ግቢልኝ፣ በዚህ የጭንቅ ጊዜ ጥለሽ ላትሄጂ ቃል ግቢልኝ። ቆይ ግን መጀመሪያ ምን እየተፈጠረ እንዳለ ማወቅ የለብኝም? ቃልሽን ብቻ ስጪኝ። ሰራተኛ መሆን ካለብሽም ሰራተኛ ሁኚ። አንቺ ለእኔ የምንጊዜዋ ምርጥ ምራቴ ነሽ። በቃኝ በቃኝ በቃኝ። አየሁ በቃኝ በቃኝ። መዘንኩ የቁመን አህማማር ለኔ ምን ሊጠቅመኝ ከዚህ በኋላ መዘንኩ። በቃኝ። ትንሽ ስሜታዊ ሆኜ ነበር። በጣም ይቅርታ። ተበድዬ ይቅርታ ልልም የቀረው ይቅር እንጂ፣ ተበድዬ ስ ማሪኛ ማረኛ ልልም የቀረው ይቅር እንጂ፣ እንኳን ልልክ አማላጅ እግሬ አይረግጥም ያንተን ደጅ። እኔ የበደልኩ ከሆነ ይቅርታ ይጠየቅልሽ። ቅር የሚለኝ አንድ ነገር ካላደረክ ብቻ ነው። የፈለግሽውን ነገር ጠይቅኝ። እኔንም እህትህንም ጥለን የማትሄድ ከሆነ ነው ቅር የሚለኝ። አይ እንደዛማ ማድረግ የምቻል አይመስለኝም፣ ጠባድ ስለዚህ ነገርኩን አላመንከኝም ማለት ነው ሸንቁ? ምን ነገርሽ ነበር? ይኸውልህ ጋሼ የእውነተኛ ፍቅር ያለው ከህት ጋር ነው። ግን እኮ ከብሪቱ ጋር የሆነበትን ሚስጥር አልነገርሽም። ሆ እመንኝ ሸንቁዬ፣ እኔ የምልህን አታምነኝም። ይኸውልህ እዚህ ከቆየ መስማት አይቀርም። ደግሞ በአሁን ሰዓት ለፍርቱና ታስፈልጋታለ ለአንቺስ? እኔንም እኮ እንደ ሆድ ጣልከኝ ሸንቁ። ቆይ እስቲ ሸንቁ፣ ፍቅር እዛው ተገንብቶ እዛው የሚፈርስ እቃ ነው እንዴ? እቃ እቃ ነው እንዴ? ሸንቁዬ ደግሞ እኮ ሙሉ ነገሬን ተቆጣጥረከዋል። የምርሽን ነው? የዚህን ያህል ለእኔ ፍቅር አለሽ? ብቻ ሸንቁዬ፣ ይ እንጋባ እንዳትለኝ። ለምን አልልሽም ነው? እንደምታይ ገና ወጣት ነኝ፣ ውልበታም ነኝ። እኔ የምልህ ሸንቁ ለምንድን ነው ቆይ ፀጉራችሁ በውሃ የሆነ ሰዎች እድሜ ትፈራላችሁ። ደግሞ ለሳይፉ ፋንታውን ብዬ ስም አልጠራሁም። በእርግጥ ትንሽ ሄጃለሁ ሄጃለሁ እንዴ አሽቆልቆሏል እንጂ ሸንቁ እንደሆነ ለመናገር ሸንቁዬ እንዳይከፋክ ሆድ ላይ ተከመረው ስጋ ቢቀቀል በአራት ጆን እያከሰልህ ይሄ ባለ ስምንት መቶ በሱ ራሱ ይበስላል ሸንቁታ። በነገር እኮ ሸነቋቆትሽኝ ጠብዬ አሁንም እኮ የእህት የፍርቱና ነገር ያሳስበኛል። ካሳሰበ ጥላት አትይልሽ። አንቁዬ እኔን ታምነኛለህ? ግን አሁን እኔ ልሙት፣ እዚህ ቤት ከአንቺ ሌላ ሌላም አምነው ሰው አለ ብለሽ ታምኛለሽ? እንግዲያው የእህትን ትዳር እንመልሰው እኔ አንተ እትዬ ተባብረን ማለቴ ነው። በእርግጥማማ ለፍርቱና ጥሩ ስሜት አላቸው እና እሺ፣ የሆነ ነገር እንዳለ ይሄ አይመሰክርም? እሺ እና አባዬ፣ ቤተሰሙስ? አንተ ካልነገርካቸው ማን ይነግራቸዋል? ሸንቁ፣ ባይሆን ይሄ ነገር እስከሚያልቅ ድረስ ሚስጥር አድርገው ለማንም እንዳትናገር። አባዬ እኮ እመጣለሁ እያለኝ ነው። አረ እንዴ! እሳቸውማ በፍፁም መምጣት የለባቸውም። ቆይ እኔ የምልህ ሸንቁ፣ አዲስ አበባ የሚኖር ሌላ ዘመድ የላችሁም እንዴ? ስለቴ እኮ የተደላደለ ኑሮ ነገር፣ ያው እዚህ እመጣለሁ አርፋለሁ ብሎ ነበረ አባዬ ደግሞ ሰምቻለሁ። አባቴ በጣም ወግ አጥባቂ ቁጡ እንደሆኑ አውቃለሁ። ደግሞ አንተም ከእሳቸው በእሳቸው ነው የወጣኸው። እኔ የምልህ ገና ሳንጋባ ካሁኑ እንደዚህ ከሆንክ፣ ልክ ስንጋባ እንደ ጋሼ ነው ማለት ነው የምጨማምቀኝ የምጨምቅ የምታደርገኝ ሰላም ድጋሜ፣ ሰራተኛ ከእንደሆን ፈልግሃል አሉ አንዴ ሰራተኛ፣ አንዴ ሚስት፣ በቃ እንደፈለክ ነዋል ምትጫወትብኝ። አላውቅም፣ ግን ምናልባት ከዚህ ብትሄጅ ሳይሻል አይቀርም። ለአይነህም ማስጠላውክ አይደል? እንደዚህ አላልኩ። ቆይ፣ በአንዴ ምን ሆነ ነው? ምን ብላክ ነው? ነገሮች እኮ እየተስተካከሉ ነበር። ምናልባት ኔ ናንቺ ግንኙነት ፈጣሪ ያልፈቀደው ይሆናል። አንተ ነህ ያልፈቀድከው ታዲዮስ። ፈጣሪማ ድጋሚ አብረን የምንሆንበትን እድል አመቻችቶልን ነበር። እሺ፣ በቃ ከዚህ አትጂ ባትለኝም እናቴን ጥዬትም አልሄድም። በጣም አዝናለሁ ፍርቱና። ከምታዝን የተፈጠረውን ነገር ብትነግረኝ መልካም ነው። ከዚያ አስወጣታለሁ ብለኸኝ ነበር ስለማፈቅርክ ብቻ ይሄን ትልቅ በደልህን ይቅር ልልክ ነበር። ቆይ ምን ታምር ቢፈጠር ነው በድጋሚ ዓይንሽን ላፈር ያልከኝ? እባክሽ አትጠይቅኝ ፍርቱና። አልጠይቅም ግን መጨረሻ ምን ሊሆን እንደሚችል ለነገሩ መጀመሪያ ስመቻ ማረ። ምን ላምጣልህ ጌታዬ? ወንድምሽ ዘን እንዴት እያደረገች ነው ታዲያ? ወንድምን ማጣት በጣም ይጎዳል። ግን ይህንን ነገር ወደሽ ነው? ምኑ ከልጄ ጋር የውሸት መኖሩ ስንቴ ነው ምናግሮት ልጄን ተወጅቡ ይሆናል። እሱ ግን ላንቺ ፍቅር የለውም። ይልቅ ሌላ ፍላጎት ካለሽ ተናገሪ። ቆይ ሌላ ምን ፍላጎት ሊኖረኝ ይችላል? አላውቅ፣ ምናልባት ገንዘብ። ቆይ ግን እኔ ምን አይነት ሰው አድርገው ነው የሚያስቡኝ? ካልሽ ሰሞኑን ባሳየሽን ድርጊት ላንቺ ያለኝ ግምት እየወረደን የመጣው? ምናልባት ይህንን ስነግርሽ ታምኘኝ ይሆናል። በጣም ታሳዝኝኝ ነበር። አይገርም፣ ይህንን አላውቅም ነበር። እየቀለድኩ አይደለም። እኔ ከእርሶ ጋር ምንም አይነት ጸቤ የለኝም። እኔ ጸቤ ከፍርቱና ጋር ነው። እስኪ ንገሪኝ፣ የእሷ ጥፋትስ ምንድን ነው? አንቺስ ብትሆኚ በላይሽ ላይ ታዲያ አሁን ሴት ይዞብሽ ቢመጣስ? ታዲያ በፍጹም እንደዚያ አደርግም። ከፍርቱና በላይ ለእኔ ስሜት አለው? ሞኝ አትሁኝ የኔ ልጅ። ቀድሞውንም እዚህ ቤት ለምን ይዞሽ እንደመጣ አያውቀው እባኮትን ማማ እኔ ያለ እርስ መኖር አልችልም። ግድ የለሽም የኔ ልጅ ይህን ነገር በሌላ ነገር እንፍታው። እኔ ኮ ገረም የሚለኝ ቆይ፣ እኔ ምራት ለመባል ምን ያንሰኛል? አሁንም የትላንትናው የማይረባው ጥያቄሽ ላይ ነሽ። እኔ በርሶ መወደድ እፈልጋለሁ። እኔ ግን ልወድም ልቀበልም የምችለው ፍርቱናን ብቻ ነው። ፍርቱና፣ ፍርቱና፣ ፍርቱና እንዴ! እኔም እኮ ወንድሜን አጥቻለሁ። እባክሽ ድምፅሽን ቀንሽ። አይቀንስም፣ እንዲያውም ለእሱ ስለ የከፈልኩትን መስዋዕትነት በሙሉ ሰው እንዲያቅልኝ እፈልጋለሁ። እሺ በቃ ይሄንን ነገር ንቶ እባክሽን ልጄን ተይልኝ፣ ልጄን ምንም አታድርጊብኝ፣ ከፈለግሽ እኔን እንደፈለግሽ አድርጊ። ሎት እኔ የምለውን የምታደርጉ ከሆነ እዚህ ቤት ውስጥ ማንም የሚታስር ሰው አይኖርም። ለማንኛውም የፍርቱና ወንድምና ጠባለች ከዚህ ቤት እንዲባረሩ እፈልጋለሁ። ለምን? ምክንያቱም እኔ ቤሪ ስላልኩሽ ስሚ አትበይኝ። እሺ ስሚ ተብዬ የምሰማው ምጣድ አይደለው። ምናልባት እንግዲህ ዛሬን ብቻ ስለምታድሪ እንደፈለግሽ መናገር ትችያለሽ። ቀንጅ ማን ስለሆንሽ ነው የምታባረሪኝ? እዚህ ቤት የማባረር መብት ያላቸው እትዬ ብቻ ናቸው። እትዬስ ቢሆኑ ጎትተው የሚያስወጡሽ ወንድምሽስ ምን ማለት? የፍርቱና ወንድምስ? ቆይ ግን ምን ነው ወንድምሽ ስልሽ ደነገጥሽ? ያው ነው ያልደነገጥኩ። ለማንኛውም ብሬት፣ ብዙ እንደዚህ ዙሪያ ጥምጥም አልሄድብሽ። ሁሉንም ነገር አውቄአለሁ። ምንድን ነው ያወቅሽው? ስለ ወንድምሽ መሞት ብልሽስ? ምን እባብ ለእባብ ይገናኛሉ፣ ካለ ካብ አሉ። ብሪቱ ገንዘቡ፣ ለማንኛውም ሁሉንም ከባድ ሚስጥራችሁን ስላወቅኩኝ ከዚህ ቤት እኔ ማባረሩን ትታይዋለሽ ማለት ነው። ብሬ፣ እና ደግሞ ብሬ፣ እንዳው ባክሽ ትንሽ እስኪ ወንድም የሞተበት ሰው ምሳይ። እንኳን ወንድም እኮ ይሄ ዝም ብሎ ሰው አላድል። የሞተበት ሰው ራሱ እንደዚህ እንዳንቺ አይሆንም። ብሬ ሳሪ እንግዲህ እንግዲህ ምን አደርጋለሁ? ጆሮዬም አይኔም አመሉ ነው። ሁሉም ነገር ያጋጥመኛል። ስም እንጂ እንደ ወዲት ወዲት